ይህንን ቪዲዮ ከእስልምና የሚወጣ የለም እያሉ ለሚያደርቋችሁ ሙስሊሞች መላካችሁን እንዳትረሱ። እስልምና ያለበትን ሁኔታ ከኢትዮጵያ ጀምሮ በዚህ ቪዲዮ የምናይ ይሆናል። ቻናሉን ሰብስክራይብ በማድረግ ጀምሩ። ስለ ክህደቱ ውሽንፍር ለበርካታ ዓመታት ስንነጋገር ቆይተናል። የክህደትን ውሽንፍር የማታውቁ ከሆነ በእስልምና ውስጥ ያለውን እጅግ በጣም ከፍተኛ የክህደት መጠን ያመለክታል። በርካታ ሙስሊሞች ሃይማኖታቸውን እየለቀቁ በመሆናቸው የሙስሊም መሪዎች በፍርሃት ውስጥ ናቸው። ከሙስሊም ወጣቶች ሀያ አራት በመቶ የሚሆኑት እስልምናን እየለቀቁ ነው። ሌላው አብዛኛው የአገራችን ክፍል ቅድምም እንደተገለጸው ብዙ ያክፍሩት ኃይላት ታርጌት የሆነ ኤሪያዎች አሉ። በተለይ ደቡቡ ክፍል በጣም ተንሰራፍቶ ሙስሊሙ ከእጃችን እየወጣ እየተነጠቅና ያለ ነው እና ሌላው ቀድሞ ብዙ አሊሞች ይፈሩበት የነበረው የጉራጌ ዞን ዛሬ ላይ ዛዊዎቹ ተዳክመው አብዛኛው ሰው በየወረዳው ብትሄዱ አንድ ቤት ውስጥ

ቀደም ሲል በእኔ እይታ አንድ ሰው ከሳዑዲ አረቢያ ወይም ከባህረ ሰላጤው ሀገር ወደ አሜሪካ ወይም ወደ ምዕራባውያን ሀገር በሄደ ጊዜ ከሃይማኖታቸው የመውጣት እድላቸው ምናልባት አንድ ወይም ሁለት በመቶ ነበር። ያ ብቻ ነው። አሁን ግን እድሉ ከ25 በመቶ በላይ ነው። ይህን ለመቋቋም ገንቢ እርምጃዎችን ካልወሰድን

አንድ እዚህ ቻናል ተከታታይ እናት ለአገልግሎቱ የዴስክቶፕ ስጦታ ሰጥተዋል። በዚህም ምክንያት እስከ ዛሬ ላስቀጥለ ያልቻልኩትን የኦሮምኛ አገልግሎት ከህዳር ወር ጀምሮ ለማስቀጠል አስቤያለሁ። ያንን ለማድረግ ግን አሁንም ተጨማሪ ይገዛቸው ያስፈልገኛል። ተጨማሪ መገዛዛት ያለባቸው ነገሮች ስላሉ ያንን ለማድረግ እንዲያስችለኝና ሰው እንድጨምር እስከ 100000 ብር ያህል ያስፈልገኛል። ይህም ማድረግ የምትችሉ ሀያ ሰዎች 5000 ብር በመስጠት ብትሳተፉ የኦሮምኛው አገልግሎት ከህዳር ጀምሮ ተጠናክሮ በቋሚነት መቀጠል እንዲችል ማድረግ ይችላላችሁ። ይህ ብር ከሞላ በቀጣዩ ቪዲዮ የማሳውቃችሁ ይሆናል። እንደምትሳተፉ ተስፋ አድርጋለሁ። ለእናንተ ታዳጊ ወጣት ተመልካቾች ይህ ሙሉ በሙሉ የተለመደ ነው። ስለ ቀድሞ ሙስሊሞች ብዙ ጊዜ ትሰማላችሁ። በእኔ ዕድሜ ወይም ከዚያ በላይ ከሆናችሁና ከ20 ዓመታት በፊት የነበረውን ትኩረት ሰጥታችሁት ከነበረ ብዙ የቀድሞ ሙስሊሞችን ወይም ኤክስ ሙስሊሞችን አላያችሁም። የቀድሞ ሙስሊሞች ነበሩ ግን ስለ ጉዳዩ ብዙም አይናገሩም ነበር፣ ምክንያቱም ኢላማ መሆን አይፈልጉም ነበር። ስለዚህ በይፋ የሚታዩ የቀድሞ ሙስሊሞች ጥቂቶች ነበሩ፣ እንደ ነቢል ወንድም፣ ራሺድ አያን፣ ሀርሲ አሊ እና የመሳሰሉት። ወደ ዛሬ ስመጣ እስልምናን ከመተው ጋር የተያያዘ ማንኛውንም ቪዲዮ ሳይ የአስተያየት ክፍሎቹ በቀድሞ ሙስሊሞችና ስለ ሁሉም የቀድሞ ሙስሊም ጓደኞቻቸው በሚያውሩ ሰዎች የተሞላ እንደሚሆን አስቀድም ያውቃለሁ። ከጥቂት ሰዓታት በፊት ይህን አንድ አጭር ቪዲዮ ከማህደሩ ወጣ። ማህደሩ ከቪዲዮቹ አንድ ክፍል ላይ ወስዶ አጭር ቪዲዮ ሰራ። ቪዲዮው አንድ ሙስሊም ከእስልምና እየወጡ ስላሉ የአፍጋኒስታን ሙስሊሞች በተመለከተ በቨርጂኒያ ሐምዛ ዩቲዩብ ላይ ቅሬታ ሲያቀርብ ያሳያል። ከአንድ ደቂቃ በታች ስለሆነ እንየው።

በጅምላ እየተዉ ነው ብዙዎቹ ወገኖቼ ብዙዎቹ እሱ የሚያወራው የአፍጋኒስታን ሙስሊሞች እሱ ባለበት ከተማ ውስጥ እስልምናን ስለመልቀቃቸው ብቻ ነው። በሌሎች ብዙ ቦታዎችም ሙስሊሞች እስልምናን እየለቀቁ ነው፣ በየቦታው የበይነመረብ ግንኙነት ወይም ኢንተርኔት ባለበት። ለአስራ አራት መቶ ዘመናት የሙስሊም ሼኮች ተከታዮቻቸውን ስለ መሐመድና ስለ ቁርአን ለሚያቀርቡ ታስቂኛ ይገባኛል ጥያቄ ምንም ዓይነት ምላሽ እንዳይሰሙ መከልከልና መጠበቅ ችለዋል። ወደ ሃያ አንደኛው ክፍለ ዘመን ስንመጣ የኢንተርኔት አገልግሎት ያለው ማንኛውም ሰው የሃይማኖት መምህራኖቹ ስለ መሐመድና ስለ ቁርአን የሚናገሩትን ማረጋገጥ ይችላል። ይህም ወደ ክህደት ጎርፍ ይመራቸዋል። እና አሁን ወደ አስተያየቶቹ ሲሄድ ምን እንደማገኝ አስቀድሜ ያውቅ ነበር። እና አስተያየቶቹ እንዳዝን አላደረጉኝም። እስቲ እንያቸው። አፍጋኒስታናዊ ነኝ፣ ወደ ክርስትና ተለውጫለሁ። እኔም ወንድሜ፣ ለአንተ ከቤተሰብ አንጻር ከባድ ነበር። በናይጄሪያም ቢሆን ወደ ክርስትና የሚለወጡ ብዙ ሰዎች አሉ። እኔ አፍጋኒስታናዊ አይደለውም፣ ግን እስልምናን ተቼ ወደ ክርስትና እምነት ተለውጫለሁ። በህይወቴ ውስጥ ምርጥ ውሳኔ ነበር። ከደቡብ አፍሪካ የቀድሞ ሙስሊም ነኝ። መላው ዓለም አይኖቻቸውን ይከፍታሉ ብዬ ተስፋ አደርጋለሁ። እንደ አፍጋኒስታናዊ ክርስቲያን ይህን ዜና በመስማቴ በጣም ደስተኛ ነኝ። ክርስትና ህይወቴን አድኗል። ኢየሱስ ሁላችንንም ይወዳል። እኔ ከአፍጋኒስታን ነኝ። በካናዳ ነው የምኖረው። በዚህ የፋሲካ ንቃት ትጠመቃለሁ። በሕይወቴ ውስጥ ምርጥ ውሳኔ ሆኗል። ክርስቶስን በሕይወቴ ከተቀበልኩ በኋላ የጌታ መገኘት በእውነት ይሰማኛል። እንደ አፍጋኒስታናዊ ሙስሊም እያደግኩ የእስልምናን ጨለማ ሁሉ አይቻለሁ። ማድረግ የምችለው ነገር ቢኖር ለሙስሊም ወንድሞቻችንና እህቶቻችን ወደ ውድ ጌታችን ኢየሱስ ክርስቶስ እንዲመጡ መጸለይን መቀጠል ነው። እሱ ብቻ እውነት ነው። በዚያን ጊዜ ስለ ኢየሱስ ክርስቶስ ምንም እውቀት በሌለኝ ጊዜ በህልሞችና ራእዮች አማካኝነት ወደዚህ ጉዞ ደረስኩ። የእግዚአብሔርን ቃል ማንበብና በዚህ በመንፈስ ቅዱስ መመራት ወደ ክርስቶስ ይበልጥ እንድቀርብ እያደረገኝ ነው። በጣም እወደዋለሁ። ቤተሰቦቼም እውነትን እንዲያገኙና የዘላለም ሕይወት እንዲኖራቸው ባካችሁ ጸልዩ። ሁላችሁንም እወዳቸዋለሁ። ክርስቶስ ከእናንተ ጋር ይሁን። በፍጹም ያልተገናኘ ነው ግን ይህን ተጨማሪ ምስክርነት ነው። እኔ ቻይናዊ አምላክ የለሽ ነበርኩ እና በሁለት ሺህ አምስት ተጠመቅኩ። እግዚአብሔር ይመስገን። አዲስ የአፍጋኒስታን የክፍል ጓደኛ አለኝ እና ዛሬ ተጨዋውተን ነበር። እናም የቀድሞ ሙስሊም እንደሆነ ነገረኝ። ቁርአንን ካነበበና ካጠና በኋላ ሃይማኖቱን ተወ። በእሱ በጣም ደስተኛ ነበርኩ። እሱም ማቀፍና ስለ ኢየሱስ መንገድ ነበረብኝ። እኔ የቀድሞ አፍጋኒስታናዊ ሙስሊም ነኝ። እግዚአብሔር ይመስገን ከሁለት ወር በፊት ከህይወቴ ጨለማ ምዕራፍ አድኖኝ ወደ ብርሃንና ሰላም አመጣኝ። ዛሬ ከጠዋቱ 11 ሰዓት ላይ ይጠመቃለሁ። አመሰግናለሁ። ንጉሴ ጌታ ክርስቲያን የሚዲያ ጀግኖቻችንን ይጠብቅ። እኔ ከሞሮኮ የቀድሞ ሙስሊም ነኝ በኢንተርኔት ምክንያት ሃይማኖቴን ካድኩ። እኔ ከማሌዥያ የቀድሞ ሙስሊም ነኝ። ማሌዥያውያን ይህን አስተያየት ላይክ ማድረግ ይችላሉ። እኔ ከምዕራብ አፍሪካ የቀድሞ ሙስሊም ነኝ። ሙስሊም ሆኜ ነው የተወለድኩት፣ ግን በእውነት ሰላም ተሰምቶኝ አያውቅም። ነፍሴ ሁል ጊዜ ወደ እግዚአብሔር ለመቅረብ ትጓጓ ነበር። ኢየሱስ ክርስቶስ ወደ እግዚአብሔር የሚወስድ ብቸኛ መንገድ ነው። እኔ የተረዳሁት ነገር ቢኖር እግዚአብሔርን ከልብ በፈለጋችሁ ጊዜ እርሱ ይመለከታችኋል። ኢየሱስ ክርስቶስ ምንም ጥርጥር የለውም። እንደ እውነቱ ከሆነ የትኛው ሙስሊም የጥፋተኝነት ስሜት ሳይሰማው ለጥያቄዎች የመልስ ሊሰጥ አይችልም። በግብጽ ወደ ሁለት ሚሊዮን የሚጠጉ ሰዎች እስልምና ለቀዋል። አብዛኞቹ አምላክ የለሽ ሆኑ፣ ሌሎች ደግሞ ወደ ክርስትና ተለወጡ። በአረብኛ አቤሪን እንላቸዋለን። እግዚአብሔር ባርከ ዴቪድ። በኢራንም እየሆነ ነው። ወደ አንድ ሚሊዮን የሚጠጉ ሰዎች እስልምና ለቀዋል። በመቶ ሺዎች የሚቆጠሩ መስጊዶች አሁን ባዶ ናቸው። በኔዘርላንድ በቅርቡ በርካታ ሚስጥራዊ ጥምቀቶችን አድርገናል። የቱርክ ቤተ ክርስቲያን ተጀመረ፣ ለደህንነት ሲባል ተሰርዟል። ከየመን፣ ሶሪያ፣ ኢራን፣ ሞሮኮ የመጡ ሙስሊሞችን አጥምቀናል። ጥር 2025 እንደ የቀድሞ ሙስሊምነቴ እስልምና ወይም ኮሚኒዝም ብቻ መላውን የህይወት መንገዳችንና ነፃነታችንን በምድር ላይ ሊያጠፉት ይችላሉ። እኔ ከመካከለኛው ምስራቅ ሙስሊም ቤተሰብ ነኝ። በአርባዎቹ ዕድሜ ክርስቲያን ሆንኩ። እኔ አፍጋኒስታናዊ አይደለውም፣ ግን ብዙ ሶማሊያውያን እውነት እየተገለጠና ውሸቶች እየተጋለጡ እስልምናን እየለቀቁ መሆናቸውን አውቃለሁ። እኔ ከእነዚህ አንዱ ነኝ እና ወደ ክርስትና ተለውጫለሁ። ጌታችንንና አዳኛችንን ኢየሱስ ክርስቶስን እናመስግን። እኔ የኢራን ተወላጅ የሆነች ሴት ነኝ። ጠፍቼ ነበርኩ። አሁን ግን በጌታዬ በአዳኜ በቤዛዬና በቀዳቼ በኢየሱስ ክርስቶስ የተገኘሁ የአንዷ ቅድስት ዓለም አቀፍ ቤተ ክርስቲያን አባል ነኝ። እጅግ ቅዱስ ስላሴ ሆይ ኢየሱስን ቅድስት እናታችንን ቅዱስ ዮሴፍንና ሁሉንም ቅዱሳን መላእክትና ቅዱሳንን ስለ ሰጠኸኝ አመሰግናለሁ። ኢየሱስ ሆይ እኛም ምስኪን ፍጡራንን በመውደድ ስለደረሰብህ መከራ ሁሉ አመሰግናለሁ። ኢየሱስ ሆይ ነፍሳችንን ያለማቋረጥ ለመመገብ ስላቋቋምካቸው ቅዱስ ቁርባኖች ሁሉ አመሰግናለሁ። ራሴ ለቅዱስ ሰብአዊነት ለቅዱስ አምላክነት ለእውነትና እና ለቅዱስ መለኮታዊ ፈቃድ አስገዛለሁ። በእውነት ከቃላት በላይ የተባረኩ ነኝ። ፈቃድ ይፈጸም። እኔ ከባንግላዴሽ የመጣው ሙስሊም ነኝ። እናም ኢየሱስን እንደ አዳኝ መቀበል እፈልጋለሁ። ይሁን እንጂ የአጥቢያ ቤተ ክርስቲያናት በመስመር ላይ ወይም ኦንላይን ምላሽ አይሰጡም። እባካችሁ እንደ እኔ ያሉ ሰዎችን እርዷቸው። ቁጣን፣ ጠብንና ጥላቻን መተው እፈልጋለሁ። ሰላማዊ ህይወት እፈልጋለሁ። ሎካል ቸርችስ ኢን ባንግላዴሽ አር ኖት ሬስፖንዲንግ ኦንላይን። የባንግላዴሽ አካባቢ አብያተ ክርስቲያናት በመስመር ላይ ምላሽ አይሰጡም። ለምን? ምናልባት ኢላማ ሊሆኑ የሚችሉ የቀድሞ ሙስሊሞችን ለማምጣት ስለሚጨነቁ ነው። ግን ምን መሰላችሁ? አብያተ ክርስቲያናት አንዳንድ ጊዜ እድሎችን መጠቀም ያስፈልጋል። ተጨማሪ ምስክርነት፣ እኔ የቀድሞ ሂንዱ ነኝ። ኢየሱስ ክርስቶስ ጌታዬና አዳኜ እንደሆነ እቀበላለሁ። አሜን። ተጨማሪ ምስክርነት፣ የሂንዱ እምነትን ትቼ ክርስትናን ተቀበልኩ። ለሕያው እግዚአብሔር ምስጋና ይሁን። በቨርጂኒያ በምኖርበት ቦታ ብዙ አፍጋኒስታናውያን እስልምናን ለቀው እየወጡ ነው። ብዙዎቹ ወደዚህ መጥተዋል እና ከወጣም በኋላ ከፍተኛ ጭማሪ ያጋጥመናል። አሁንም እዚያ ካሉና መለወጥ ከሚፈልጉ አንዳንድ ሰዎች ጋር እየተነጋገርኩ ነው። እኔ ኢንዶኔዥያዊ ነኝ። የእስልምና እምነት ተከታይ ነበርኩ፣ ነገር ግን ከዓመታት በፊት ከአምልኮ ስርዓቶች፣ ከሃይማኖት ወጥቼ እውነቱን በክርስትና አገኘው። በእግዚአብሔር ጸጋ ብቻ ነፃ ያወጣኝን ነገር አገኘው። አመሰግናለሁ ኢየሱስ ክርስቶስ። ክብር ለእግዚአብሔር ብቻ ይሁን። እኔ በሰሜን ቨርጂኒያ እኖራለሁ። የዲሲ አካባቢ ከአፍጋኒስታን፣ ኢራን፣ ፓኪስታን፣ ኢትዮጵያ፣ ሱዳን ወዘተ የመጡ ዋና ዋና የስደተኛ ማህበረሰቦች መኖሪያ በመባል ይታወቃል። አንድ ጊዜ የእኔ ኡበር ሹፌር አፍጋኒስታናዊ ነበር እና እሱ የሚያውቃቸው አብዛኞቹ አፍጋኒ አሜሪካውያን ቢራ እንደሚጠጡና ሀላል እንደሚያስጨንቃቸው ነገረኝ። በአካባቢዬ በርካታ አረብኛ፣ ፓኪስታንኛ፣ ፋርስኛ እና ፓሽቱን አፍጋኒ ቤተ ክርስቲያናት አሉ እና ብዙ ሰዎች ወንጌልን እየተቀበሉ ነው። በቱርክ ብዙ ሰዎች ክርስቲያን እየሆኑ ነው። ከአንድ ዓመት ተኩል በፊት እስልምናን ተውኩኝ። አፍጋኒስታናዊ አይደለውም። ኢራናውያንም እንዲሁ። እኔ የቀድሞ ሙስሊም ነኝ። የአልጄሪያ የቀድሞ ሙስሊም ነኝ። እስልምናን የተውኩት ከ20 ዓመታት በፊት ነው። የአፍጋኒስታንን ቋንቋ እናገራለሁ እና ብዙዎቹ እስልምናን እየተው እንደሆነ እመለከታለሁ። ታሊባንም ስለዚህ ጉዳይ በይፋ ተናግሯል። እኔ በዩኬ ኖራለሁ። በዚህ ዓመት ሃይማኖታቸውን የተዉ 25 ያህል ሰዎችን አውቃለሁ። በዩኬ ውስጥ አንዳንድ ሶሪያውያንን አገኘዋቸው። በሶሪያ ውስጥ ባሉ ሙስሊሞች ድርጊት በአክራሪ እስልምና ምክንያት እስልምናን ትተዋል። እኔ ከእስልምና አስተዳደግ የወጣው ቱርካዊ ነኝ እና በ2019 አጋማሽ አካባቢ ክርስቲያን ሆንኩ። ኢየሱስን ቀደም ብዬ ባገኘሁት ብዬ እመኛለሁ። በሕይወቴ ውስጥ ታላቁ ጸጋና ምርጥ ውሳኔ ነበር ለዘላለምን። ቢሆን ቁርአንን እና የመሐመድን ሕይወት ታሪክ ካነበብኩ በኋላ እስልምናን ተቼ ክርስቲያን ሆንኩ። በጣም ደስተኛ ነኝ። እስልምናን ትተው በምዕራቡ ዓለም ጥገኝነትን ከጠየቁ ከኢራን ከመጡ ሰዎች ጋር ተነጋግሬአለሁ። ጥብቅ ከሆኑ እስላማዊ አገዛዞች የመጡ ሙስሊሞች በብዛት እየለቀቁ ነው፣ በቃኝ ብለዋል። አንዲት የአፍጋኒስታን ጓደኛ አለችኝ፣ ቤተሰባ፣ ወደ ክርስትና አይቀየሩ እና እስልምናን የማይከተልና በእግዚአብሔር ብቻ የሚያምን ኢራናዊ ጓደኛ አለኝ። እኔም እስልምናን ትቻለሁ። ይሁን እንጂ በሙስሊም ቤተሰብ ውስጥ እንድወለድ ፈጽሞ አልጠየቁም። በሙስሊም ቤተሰብ ውስጥ በመወለዴ ብቻ ሙስሊም ተብዬ መጠራቴን መቀበል አልችልም። እኔ ቱርካዊ ነኝ እና ከስምንት ዓመታት በፊት ወደ ክርስትና ተቀየርኩ። ወንድሜ፣ በኢትዮጵያ ወጣቱ ኦርቶዶክስ ክርስቲያን እያንዳንዱን የመሐመድን ቃል በቁርአን ያመጣል። ለኢትዮጵያ ሙስሊሞች እና ሙስሊሞች እስልምናን ትተው ወደ ክርስትና እየሄዱ ነው። ኢንተርኔት ለኢስላም ክሪፕቶናይት ነው። እኔ በግሌ ከኢስላም ወደ ክርስትና የተለወጡ በርካታ ሰዎችን አውቃለሁ። ሁለት የቀድሞ ሙስሊሞችን አውቃለሁ። እነሱ ደስተኛ ናቸው። ደስታቸውን ከፊታቸው ላይ ማየት ትችላላችሁ። እስልምና ነው የተውኩት። ከ14 ዓመት በፊት በ22 ዓመቴ ነበር። የአፍጋኒስታን ብቻ ሳይሆን ሁለት ሚሊዮን የኢንዶኔዚያ ሙስሊሞች በየአመቱ እስልምናን እየተዉ ነው። በ10 ዓመት ውስጥ ኢንዶኔዚያ በአብዛኛው የኢስላም እምነት ተከታዮች የሚኖሩባት ሀገር አትሆንም። ሚሊዮን ሁለት ሚሊዮን ሙስሊሞች በየአመቱ ኢንዶኔዥያ ውስጥ እስልምናን እየተዉ ነው የሚለው ቁጥር ለእኔ በጣም ከፍተኛ ይመስላል የክህደት ማዕበል በሚነሳበትም ጊዜ ቢሆን። ስለዚህ ጉዳይ አጣራው። ይህ አሃዝ የመጣው ከክርስቲያኖች ሳይሆን ከሙስሊሞች ነው። ታሪኩን ከዓለም አቀፍ ክርስቲያናዊ ስጋት ወይም ኢንተርናሽናል ክርስቲያን ኮንሰርን ነው <SPARO> an Islamic social media campaign known as Save Maryam Save Maria በመባል የሚታወቀው የእስልምና ማህበራዊ ሚዲያ ዘመቻ በመላው ኢንዶኔዥያ ስለ ክርስትና መስፋፋት ግንዛቤ እያስጨመረ ሲሆን ይህንንም ለማድረግ አነጋጋሪ ስታቲስቲክስ እና መግለጫዎችን እየተጠቀመ ነው። የዘመቻው ስራ አስኪያጅ እንደገለጹት ከሆነ በየዓመቱ ሁለት ሚሊዮን ሙስሊሞች በሀገሪቱ ወደ ክርስትና ይቀየራሉ። አክለውም ኢንዶኔዥያ በ2035 በአብዛኛው የሙስሊም ብዛት ያላት ሀገር መሆኗን እንደምታቆም ተናግረዋል። ተቺዎችና አስተያየት ሰጪዎች የዘመቻውን ቡድን አሳሳቢ አላስፈላጊ የሃይማኖት ውጥረት የሚፈጥርና ለእንቅስቃሴያቸው ተጨማሪ ገንዘብ ለማሰባሰብ የተሳሳተ መረጃ የሚሰጡ ሲሉ ወንጅለዋል። ከ212 ሚሊዮን በላይ ሙስሊሞች ያላት ኢንዶኔዥያ በዓለም ላይ ትልቁ የሙስሊም ቁጥርን ይዛለች። ይፋዊ አሃዞች እንደሚያመለክቱት ከህዝቡ ውስጥ 11 ፐርሰንት ያህሉ ክርስቲያኖች ናቸው። ሆኖም በርካታ የኢንዶኔዥያ ቤተ ክርስቲያን መሪዎች ይህ እጅግ በጣም ዝቅተኛ ግምት እንደሆነ ያምናሉ። ትክክለኛው የክርስቲያኖች ቁጥር ከህዝቡ ከ20 ፐርሰንት እስከ 30 እንደሆነ ይገምታሉ።

ግን በጣም ከፍተኛ ይመስላል። አንድ መቶ ሺህ ወይም የመሳሰለ ነገር ቢሉ ኖሮ ሊታመን ይችል ነበር። ቁጥሩን እያጋነኑ ያሉት ብዙ ሙስሊሞች እስልምናን እየተዉ እንደሆነ ስለሚያውቁ በሙስሊሙ ሕዝብ ላይ ድንጋጤ ለመፍጠር ሲሉ በሚሊዮኖች የሚቆጠሩ ናቸው እያሉ ነው። ምናልባትም ተጨማሪ የዳዕዋ ልገሳዎችን ለማግኘት ወይም በክርስቲያኖች ላይ ጥቃት ለመቀስቀስ ሊሆን ይችላል። ግን ትክክለኛው ቁጥር ምንም ይሁን ምን ብዙ ኢንዶኔዥያውያን ሙስሊሞች እስልምናን እየተዉ እንደሆነ ሁሉም ይስማማሉ። በኦስትሪያ እና በጀርመን ብዙ የአፍጋኒስታን ሙስሊሞች ሃይማኖታቸውን እየተዉ ነው። የአፍጋኒስታን አምላክ የለሾች እዚህ አሉ። ኢራናውያን እዚህ ጋር ኢራናውያን በጅምላ ወደ ክርስትና፣ ወደ ዞራ አስትሪያንዝም እየተቀየሩ ወይም አምላክ የለሽ እየሆኑ ነው። ተጨማሪ ምስክርነት። ከሞርሞን ወደ ክርስትና ተለወጥኩ። በስዊድን ውስጥ ሁለት አፍጋኒስታናውያንን ቀየርኩ። ኢየሱስ ሁልጊዜ ያሸንፋል እና በመጨረሻም በቴክሳስ ውስጥ ኤፒክ ከተማ መገንባት የፈለጉት ለዚህ ነው። ሰዎችን ከበይነ መረብ ወይም ከኢንተርኔት ለመጠበቅና ከውሸታቸው በስተጀርባ ያለውን እውነት እንዳይገልጡ Absolutely correct. Epic City is supposed to be a future Muslim city in Texas. በጣም ትክክል ነው። ኤፒክ ከተማ በቴክሳስ ውስጥ የወደፊት የሙስሊሞች ከተማ ትሆናለች ተብሎ ይጠበቃል። የሙስሊም ከተማ ለመገንባት እየሞከሩ ያሉት ለምንድን ነው? ምክንያቱም ሙስሊም ባልሆኑ ከተሞች ውስጥ መኖር በጣም ጥሩ ውጤት እያመጣ አይደለም። አሁን ያነበብናቸው አስተያየቶች በሙሉ ከአንድ የዩቲዩብ አጭር ቪዲዮ የተገኙ ናቸው። የቀድሞ ሙስሊሞች በየቦታ ይገኛሉ። ይህ ከ20 ዓመታት በፊት ከነበረው ሁኔታ በጣም የተለየ ነው። ዓለም ላይ ብዙ ስህተት አለ። ነገር ግን አላማችሁ ሙስሊሞች እስልምና ለቀው እንዲወጡ መርዳት ወይም ወንጌልን ለእነሱ ለማካፈል ከሆነ አሁን እየኖራችሁ ያላችሁት አስደናቂው የወርቃማ ዘመን መጀመሪያ ላይ ነው። ስለዚህ ማማረር አቁሙ። ነገር ለዛሬ አትተዉና ተሳተፉ። ሙስሊሞች ለክርስትና የሚያቀርቧቸውን የተለመዱ ክርክሮች እንዴት መመለስ እንደሚቻል ተማሩ። ማንኛውም ሰው ሊያደርገው ይችላል። ሙስሊሞች ለእስልምና የሚያቀርቧቸውን ክርክሮች እንዴት መመለስ እንደሚቻል ተማሩ። ማንኛውም ሰው ሊያደርገው ይችላል። የእስልምናና ጣብቂ ተማሩ። ማንኛውም ሰው ሊያደርገው ይችላል። እና የተማራችሁትን ያለማቋረጥ አካፍሉ ወይም ሼር አድርጉ። ሁላችንም አብረን እንስራና የክህደትን መጠን ወደ አንድ መቶ ፐርሰንት እናሳድግ። አንድ እዚህ ቻናል ተከታታይናት ለአገልግሎቱ የዴስክቶፕ ስጦታ ሰጥተዋል። በዚህም ምክንያት እስከ ዛሬ ላስቀጥል ያልቻልኩትን የኦሮምኛ አገልግሎት ከህዳር ወር ጀምሮ ለማስቀጠል አስቤያለው። ያንን ለማድረግ ግን አሁንም ተጨማሪ ይገዛቸው ያስፈልገኛል። ተጨማሪ መገዛዛት ያለባቸው ነገሮች ስላሉ ያንን ለማድረግ እንዲያስችለኝና ሰው እንድጨምር እስከ አንድ መቶ ሺህ ብር ያህል ያስፈልገኛል። ይህም ማድረግ የምትችሉ ሀያ ሰዎች አምስት ሺህ ብር በመስጠት ብትሳተፉ የኦሮምኛው አገልግሎት ከህዳር ጀምሮ ተጠናክሮ በቋሚነት መቀጠል እንዲችል ማድረግ ትችላላችሁ። ይህ ብር ከሞላ በቀጣዩ ቪዲዮ የማሳውቃችሁ ይሆናል። እንደምትሳተፉ ተስፋ አደርጋለሁ።